ፍቅር ጀምራችኋል? ማለት ፍቅረኛ ሀናት ዳኒ፣ አትለፍፍብኝ፣ የምልህን ብቻ አድረግ። ቆይ ብር ትፈልጋለህ ወይስ ይቅርብ? እሺ። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የለዛ ኢትዮ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋ ሁሉ ሰላም እግዚአብሔር ይመስገን። ሐረግ ምዕራፍ ሁለት መቶ ሰላሳ ስምንት ቁጥር ማለት ነው ጀምሯል። ስለጀመረ ደግሞ ምንኛ ደስ እንዳላችሁ እንግዲህ ሁላችንም በእርግጥ ደስ ብሎናል። የኮሜንታችንን እና የድምፅ በመስማት ማለት ነው ድምፃችን ተሰምቶልን ድምፃችንን አክብረው በድጋሚ ምዕራፍ ሁለት ብለው ቁጥር መቶ ሰላሳ ሰባት ላይ ነበረ ያቆሙት፣ እነሆ ተጀምሯል ማለት ነው። በጣም ደስ የሚለው እነ ሉሊት ማለት ነው እነ አልማስ እንግዲህ ትንሹ የአፌት ማለትም የኤፍራታና የናታን ልጅ ተገድሏል ማለት ነው። እንግዲህ በቁጥር ሁለት ላይ ሲመጡ በሀዘን ተውጠው እንግዲህ፣ አልማዝም አሁን ላይ መንገድ ላይ ናት ያለችው፣ ማለትም እብደቷ እንደቀጠለ ነው። በገነት እንክብካቤ፣ በገነት እጅን ያለችው ማለት ነው ገነት ናት እንግዲህ፣ እንደዛ ስጠላት እና ስታንቆሻት የነበረችዋል አሁን ላይ ገነት በእሷ እጅ ወርቃለ እና በገነት እጅ ነው ያለችው ወይዘሮ አልማዝ ማለት ነው። እንግዲህ እንደምተዋት ይላችሁ ብድብዲያ አጫውቷታል ማለት ነው። በጣም ደስ የምትለኝ ከሀረግ ድራማ አስቂ ማለት ነው። በእውነት በጣም ወዳት እንግዲህ ብታናድደን ማለት ነው። ይሄ ደግሞ የስርዋ አክት ነው አድርጌ የተባለችው ነው የምታደርገው እንጂ ሁላችንም በሚሰሩት ስራ ልናደድባቸውና ልንሳደብ አንችልም ማለት ነው። ምክንያቱም የተሰጣቸውን የሰራክት ነው እየሰሩ ያሉትና ዝጋ እዝቃሁ እንደዚ ፌስታል አስራ እብድ ይመስላል። ኖርማል ኦሪጂናል እብድ ነው የሚመስለውና ፍሬሽ እብድ ነው የሚመስለው ነው ለመናገር በፊትም እንደምታውቋት ፂም አባቷ ሞተ። ፍቅረኛዋ የምትወደው ቢኒ ሞተ። ወንድሜ ብላ ያልጠራችው ወንድሟ እንግዲህ ለማየት እንዳይም ብሊሆኑ የሚሳሳላት የአፌት ወንድሟ ሞተ። ያ ሁሉ ተደራርቦ አብዳለችን። አሁን ላይ ራሱ ጭንቅላቷ ጥሩ አይደለም። እንግዲህ ውድና የተከበራችሁ የእስኪ ይሆን ዩቲብ ቻናል ተከታታዮች በሙሉ ሁሉ ነገር ሆነ የሚለውን ዩቲብ ቻናልን ላይክ፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልባ አመሰግናለሁ። ወደነ እንግዳ ስንመጣ እንግዲህ በዚህኛው መልኩ ደግሞ እንግዲህ መጥተናል ማለት ነው። እንግዲህ ወይዘሮ ሄለን ደግሞ ከልጅ ልጇ ጋር የመጋጨቱ ቻንስ እየተገኘ ነው ማለት ነው። ዝጋም ሁለተኛው ፓርት ማለት ነው። ጦርነት ያለበት በጣም ደስ ይላል። እሷ ያለችበት በሙሉ ማለት ነው ድምቀት ናት። ለድምራማ ለሁሉም ድራማ ድምቀት አላት ማለት ነው። እና በቃ እያሳቀችም እያናደደችንም ቢሆን እንግዲህ እንችለዋለን ማለት ነው። እንግዲህ ቤሉል እስካሁን ድረስ እናቴ ብሎ ነው የሚጠራት ማለት ነው። እንጀራ እናቱን ብትሆን እንግዲህ የአባቱ ሚስት እና የእህቱ እናት ናት ማለት ነው። እንደዛም ስለሆነ እንደ እናቱ ነው የሚወዳት፣ በጣም ያከብራታል ይፈራታልም። አሁን ላይ ግን ወንድሙ አጎቱ የእናቱ ወንድም ማለት ነው ነግሮት ነበረ። የነገረው ምንድን ነው? እህት እናቴ ብለህ የምጠራት የእንጀራ እናት ማለትም የእንጀራ እናትህ አሁን ላይ የአባትን ድርጅት አሳልፋ በራሷ ቁጥጥር ስልታደርገው ነው። ተጠንቀቂ፣ እባክሽን። አንተ ምንድን ነው? እባክሽ አሁን ስለ ገንዘብ በጭራሽ እንደዚህ እንዳታደርጊ ሰዓት አይደለም። በጣም አዝኜብሻለሁ። ደግሞ ለብቻችሁ መሆን ከፈልጋችሁ እኔ ማማከል ትቼ ነበር። ቤት ተገዝቶላት ነበረ ወይዘሮ እንግዲህ ምን ታደረጉታላችሁ? ኤፎየም ልጇን ቀብራ እያለቀሰች ነው። እዚህ ጋ በነገራችን ላይ ልጇን ገለውባት፣ ልጇ ቀብር ላይ ነው ቁጭው ላይ እያለቀሰች ያለችው፣ እና ከጀርባዋ ግን አንድ ሰው አለ። እሱም የልጇ ገዳይ ይመስለናል። እንግዲህ በግልጽ አልወጣም። ከጀርባዋ ሆኖ ሲከታተላት፣ ቀብሮ ላይ የሚከታተላት አንድ ሰው አለ፣ እሱም የልጅዋ ገዳይ ነው ብለን እንግዲህ እኛ ኮሜንተሮች ተሰብስበን የምናወጣው ዋክት ነው። እና ሁላችሁም ይህን ቪዲዮ ከወደዳችሁት ላይክ ከማድረጋችሁን እንዳትዘነብብ። ኤፍራታ ስለተለቀቀልን በጣም ደስ ብሎናል። እና ጺ ደግሞ አሁን ሊያለችበት እየሰከረች ነው የምትገባው። በቃ ከቢኒ ውጭ ምንም አይነት ውስጥ አይላትም። ሳክራም ተኝታ የምታስበው ቢኒን ነው። ቢኒ እንግዲህ እንደሞተታቃላችሁ ቢኒና ያፌት ቢኖሩ ነው የምለው እኔ ለመናገር ማለት ነው በጣም ደስ ከሚሉኝ አንዱ ወንድ ወንድነቱ ደግሞ ያፌት ያፌትም በጣም ደስ ይላል። ለድራማው ድምቀት ያለው ሰው ነው እና ሉሊትም እንደዛው አሁን ላይ ሉሊት ወደ ትውስቷ ተመልሳ በይቅርታ በአዲስ ልብ ቂም በቀሉ አንትታ ያለፈው በቃ ይብላ ብትመለስ ነው የምንለው። እንግዲህ ቤዚና ፍቅረኛዋ ደግሞ ተሳፍረዋል ማለት ነው። ከሀገር ወጥተዋል ለተወሰነ ቀን። እንግዲህ እነ ቤሉል ጋር ስንመጣ ደግሞ ቤሉል ኑንሻን ለምንድነው የምትርቅኝ እያለ ሲያጨንቃት ነበረ። ምን ሚሻም ከአንተ ጋር መሆኔ ሌሎችን እያናደድና እያበሳጨንን ነው። ለጊዜዎች ብዬ የተቀበልኩ ደስተኛ የመሰልኩ ውሸቴና ሌሎችን ለማናደድ ነው። አሁን ግን ሌሎችን እያናደድኩ ስለሆነ ካንተ ጋር መሆኔ ቁም ነገር የለውም እና ከኔ ራቅ እያለች ስትርቀውና ያለን ስልኩንና የገዛህልኝ ንቀዎችን ካባ ማለት እሱም ምንድን ነው የምትይው? አሳማኝ ነገር አምጭና ከአንቺ ልራቅ። ከአንቺ ምርቅበት ምንም አሳማኝ ነገር የለም በማለት ሀሳቡን ተናግሯል። እንግዲህ እሹም እያስፈራራቻት ያለችው እሹ ደግሞ በበሽታዋ እያስፈራራቻት ለወንድሜና ለአዱናይ ነው የምናገረው፣ ካለበለዛ ይህን ነገር ግልጽ አድርገሽ ከሱ እንድትርቅ እያለች እያስፈራራቻት ነበረ። እንግዲህ ሁላችሁም እንደምታውቁት የአዱናይን እና አባት የገደለው እሱን ይች ናት ማለት ነው። ሄለናት የአቤሉ እናት የገደለችው ማለትም የባሏን ሚስት የመጀመሪያውን ማለት ነው። እሷ ናት ማለት ነው። በሁለተኛም ደረጃ እነ ኤፉ ጋር ስንመጣ እንግዲህ የእነ ኤፉ ድራማ ላይ ሁለት ሶስት ሰዎች ጎለዋል። እንግዲህ ኤፍራታ ወንድሟና እህቷ ማለትም ቤዛና የስጋ የአባቷ እንግዲህ ልጅ ወንድሟን አግብቶ ውጭ ወጥተዋል ማለት ነው ለተወሰነ ቀን ይመለሳሉ። እንግዲህ እነ ቤዚ አሉ እንግዲህ በኤፍራታ እና በናታን ግንኙነት ደግሞ የተወሰነው ተራርቀው ነበረ። ልጆችን የነጠቀን የእናንተ አብሮ መሆን መከራ ስለበዛበት ነው በማለት በጣም ተጨንቃ ልቅሳ ተናግራለች እና አሁን ላይ አብረን መሆናችን ተገቢ አይደለም፣ ልጃችን እነሳን እያለች በጣም ስታማርር እና ስታለቅስ ነበረ ኤፍራታ ማለት ነው። እንግዲህ ናታንም ተስፋ ቆርጥ አድርጎ እያለቀሰ ሲወጣ በር ላይ የእኔ ናታን ስትለው ጨረቄ ናታን አልሽኝ በማለት በጣም ደንግጦ አቅፏታል ማለት ነው። እና እስኪ ጨብጭኝ አንቺን ናታን ያልሽኝ ናታን ያልሽኝ ሲለው አለ ማለት ነው። ከዛ ተቃቀፉ ታረቁ ማለት ነው። ከዛ አሁንም እህትቱ እንግዲህ ስክር ብላ የወንድሞቿ ጠላቶች ናቸው የያዟት ማለት ነው። ተይዛለች አሁን ላይ ሰክራ መጠጥ እየጠጣች እንግዲህ ጠላትና ባድዋን ስለማታቅ በምሰክርበት ሰዓት የወንድሞቿ ፈላጊዎች ናቸው። በዚህ በድርጅቱ ምክንያት ነው እና ይህን ድርጅት ደግሞ በጣም ለህግ የሚያስቀጣ ህገ ወጥ ስራዎችን የሚሰራበት ድርጅት ነው እና ያንን ክፍተት እያዩ እንግዲህ የአፌት ትቶት የሞተው እንግዲህ የአፌትና ናታን ወንድማማቾች እንደመሆናቸው አንጻር ቢኒ ማንገደለው የአፌት ማንገደለው፣ ይሄ የኮመንታተሮች ጥያቄ ነው ማለት ነው። በቀጣይ ደግሞ የፍራታን ልጅ ማን የገደለው ማለትም፣ የናታን እና የፍራታን ልጅ ትንሹን ያፌትን ማለት ነው። ማን የገደለው የሚለውም ጥያቄ ነው ማለት ነው። ውድ የሐረግ እንዲሁም የሁሉም ነገሪቱ ብቻ ናል ተከታታዮች እነዚህ ድምቀቶቻችን ናቸው ማለት ነው። እና እንዴት አያችኋቸው? በጣም ደስ ብሎኛል። ለሆን ለመናገር ስለተመለሱ ወደ ነበረው ክፍል ሁለት ማለት ነው ምዕራፍ ሁለት ይቅርታ ምዕራፍ ሁለት ቁጥር ሰላሳ ሰባት እንደሆተጅ ለቋል ማለት ነው። ለዛ ዩትዩብ ቻናልን ሰብስክራይብ እያደረጋችሁ እንድታበረታቷቸው። እንግዲህ አንድ ሚሊዮን ሊገቡ ነው ማለት ነው፣ እግዚአብሔር ፈቅዶላቸው በጣም ደስ ይላል። አመት ባልሞላው ውስጥ አንድ ሚሊዮን ሰብስክራይብ ማግኘት ቀላል አይደለም። ብዙ ተመልካቾች ያላቸው ማለት ነው። እንግዲህ አንድ ቪዲዮ ላይ ሰባት መቶ ሺህ እይታ ያለው ዩቱብ ቻናል ናቸው እና በጣም ለተመልካቾች ስስ ናቸው። ኮሜንት እያነበቡ፣ በኮሜንት የሚመልሱ ድምፅን የሚቀበሉ ናቸው ማለት ነው። እንግዲህ ሁላችሁም እንደምታውቋቸው እነገኒነ ቢዚ እነ ናታን አሉ። እንግዲህ ይችም ሱሰኛዋ የሚስቱ እህት ናትና ና እንግዲህ በአባት ለገነት ደግሞ የባሏ ልጅ እንዲሁም የእንጀራ እናቷ ማለት ነው። እንግዲህ እንደዚ ተሰባስበው ስናያቸው በጣም ድንቀት ናቸው። ቪዲዮውን ፈጸመ ብለው የለቀቁትለት እንግዲህ በእንባ ነበር የተላቀስነው በእንባ የሸኘ ነው። ይህን ቪዲዮ ካስታወሳችሁ ምዕራፍ አንድ ቁጥር መቶ ሰላሳ ስድስት ተፈጸመ ያሉት ዕለት የተነሱ ፎቶ ነው እና በጣም ብዙዎች ያለቀሱበት ቪዲዮ ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? በድጋሚ ተመልሰናል ወደ እንግዳ ድራማ። ዞር ላዶኝ ማለት ነው እንዳይሰለቻችሁ እያልኩኝ ነው። እንግዳ ድራማ ላይ እንግዳ ድራማ ላይ እንግዲህ ቴዲ መሲን እንድትርቅ አልፈለገም። እሱም ቴዲም ከመሴ መራቅ አልፈለገበት ምክንያት እንግዲህ እነሱ በሚሰሩት ስራ ውስጥ ወይዘሮ የለንን ወጥመድ ላይ እንድንጠላት በግድ ነው ያሳምንኳት በማለት እሷን እዚህ ነገር ውስጥ ሊያስገባት ፈልገዋል። እና ይሄ ነገር ምን ይመስላችኋል? ወይዘሮ አልማዝ እንግዲህ እንደምታውቋት እስር ቤት በነበረችበት ሰዓት እንደዚህ ነበረች፣ እና እስር ቤት ውስጥ ነው እብደቷ የጀመራት። ስታብድ ነው ከእስር ቤት ያወጧት። እና እስር ቤት ደግሞ ስታብድባቸው ሁሉንም የታሰሩትን እስረኞች እየበጠበጠች እና እየደበደበች ስታስቸግራቸው አስወጧት። ውጭ ላይ አሁን ላይ እንግዲህ እንደምትዋት ፌስታል ለብሳ ፌስታል አስራ እንግዲህ በባዶ እግሯ እየሄደች እንደዛ አፈረንካኝ የምትለዋ ቀበጥ አልማዝ ነበረች ማለት ነው። እንግዲህ አሁን ላይ እንደምትዋት እንደዚህ ፍሬሽ ብድ ይመስላል። እንግዲህ መንገድ ላይ እየተኛች መንገድ ላይ እያደረች ፌስታል እየቋጠረች በፌስታል እየተጫወተች እንግዲህ ቅጠል እየቀጠፈች አፈር እያቦካች ትገኛለች ማለት ነው። እንግዲህ ምን ታደርጉት አላችሁ ቀን አይጣላችሁ ማለት ነው እንግዲህ ሰው የዘረውን ዕዳ ይባላል እና አባባሉም እውነት ነው ልውሊትን እንደምታውቋት እንግዲህ አፈራኝ ካኝ መተን ነበረች እንደዚህ ጽይፍ ሰው ነበረች እና ምን ላይ እንደሚጥል አይታወቅም። እንደዛ አይነት መልኩ ትገኛለች እና እንግዲህ ውድ የቻናሌ ቤተሰቦች ቪዲዮውን ወዳችሁና ፈቅዳችሁ ላይክ፣ ሰብስክራይብ፣ ሼር ለምታደርጉ ውድ የቻናሌ ቤተሰቦች በእውነት ከልባ አመሰግናለሁ። ሰላማችሁ ይብዛልኝ። ቪዲዮውን ላይክ አድርጉ። ቤተሰብ ያልሆናችሁ ደግሞ ቤተሰብ ሁኑ። መልካም ቆይታ፣ በቀጣይ እንገናኝ። ቸር ሰንብቱ።